ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች የሰኔ 5 2017 ዓ ም የሰዓቱን መረጃዎች ይዘን ቀርበናል። መፈንቅለ መንግሥት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የአዲስ አበባ ከተማ ሰበር ሰሚ ችሎት የጋዜጠኛ ተስፋለም ወልደየስ የዋስትና መብት እንዲከበር አዘዘ። ከ564 በላይ የወላይታ ድቻ ደጋፊዎች ከእስር መፈታታቸው ተገለጸ። የሙሉጌታ ከበደ ስርዓተ ቀብር ተፈጸመ የሚሉትን ጨምሮ የኢትዮጵያ ጤና ሚኒስቴር ኤምፖክስ በሽታን በተመለከተ ያቀረበውን ወቅታዊ ማብራሪያ እናቀርብላቸዋለን። እንድትከታተሉ እንጋብዛለሁ። መፈንቅለ መንግስት ለማካሄድ ጥረት በማድረግ ተጠረጠሩ የተባሉት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገ ወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑትን የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ዓ.ም ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየው ያለ መከሰስ መብታቸው እንዲነሳ የውሳኔ ሐሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለ መከሰስ መብታቸው እንዲነሳ የውሳኔ ሐሳቡ የቀረበባቸው አቶ አለማየው ከሲዳማ ክልል ምስረት አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሐሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ ያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ በማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገ ወጥ የአደንዛዥ ጽውውር ፈቃድ መስጠት፣ እንዲሁም ህገ ወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀላዎችም ቀርበውባቸዋል። የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገ ወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ፀጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለውም አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው ያመላክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢው የማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍሯል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየ እና በዚህም የግለሰቡን በርካታ የወንጀል ድርጊቶችን እንደተነሱም ተጠቅሷል። ከዚህ ውይይት በኋላም ምክር ቤቱ የሰላምና ፀጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳ በሙሉ ድምፅ እንደወሰነ ተገልጿል። ዘገባው የቢቢሲ አማርኛ ነው። የአዲስ አበባ ከተማ ሰበር ሰሚ ችሎት የጋዜጠኛ ተስፋ ለሞልደየስ የዋስትና መብት እንዲከበር አዘዘ። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት የኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ የዋስትና መብት ላይ ፖሊስ ያቀረበው አቤቱታ ላይ ውሳኔ አስተላልፏል። የሰበር ሰሚ ችሎቱ የፖሊስን ማመልከቻ ጭብጥ ከመመልከቱ በፊት የቀረበለት ጉዳይ ይግባኝ ያስቀርባል ወይስ አያስቀርብም የሚለውን ዛሬ ጠዋት መርምሯል። በዚህም ሰበር ሰሚ ችሎቱ ባሳለፈው ውሳኔ የፖሊስን ማመልከቻ ውድቅ በማድረግ የእስር ፍርድ ቤቶች የሰጡትን ውሳኔ አጽንቷል። ጋዜጠኛ ተስፋ ለም ወልደየስ ለሶስተኛ ጊዜ የዋስትና መብቱ ተረጋግጦለታል። ይሁንና ይህ መግለጫ እስከወጣበት ሰዓት ድረስ ከእስር አልተፈታም። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች እሁድ ሰኔ 1 2017 በቁጥጥር ስር የዋለው ተስፋ ለም ወልደየስ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15 ሺህ ብር ዋስትና ከእስር እንዲፈታ የወሰነው ሰኔ 3 ቀን 2017 ነበር። መርማሪ ፖሊስ ለአዲስ አበባ ከተማ የይግባኝ ሰሚ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የተፈቀደው የዋስትና መብት ላይ ያቀረበው ይግባኝ ትላንት ሰኔ 4 2017 ተቀባይነት አላገኘም። የይግባኝ ሰሚ ችሎቱ ለሁለተኛ ጊዜ የጋዜጠኛ ተስፋለምን የዋስትና መብት በድጋሚ አክብሮለታል። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ዛሬ ሐሙስ የተሰየመው የይግባኝ ሰሚ ፍርድ ቤት ውሳኔ የህግ ስህተት አለበት በማለት ፖሊስ አቤቱታ ማቅረቡን ተከትሎ ነበር። የፖሊስ ይግባኝ አቤቱታ ያስቀርባል ወይስ አያስቀርብም የሚለውን የመረመረው የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት አያስቀርብም የሚል ውሳኔ አስተላልፏል። በተጨማሪም የስር ፍርድ ቤቶች የጋዜጠኛ ተስፋ ለሞልደየስን የዋስትና መብት እንዲከበር መፍቀዳቸው መሰረታዊ የህግ ስህተት ያልተፈጸመበት እና ህግን የተከተለ ሆኖ ስላገኘው ውሳኔዎቹ እንዲጸኑ ትእዛዝ ሰጥቷል። ሶስቱም ፍርድ ቤቶች ያስተላለፉት ውሳኔ ይህ መግለጫ እስከወጣበት ሰዓት ድረስ በፖሊስ አለመተግበራቸውን ያቀረብኩላችሁን ዘገባ የሰራው ኢትዮጵያ ኢንሳይደር አስታውቋል። በአዲስ አበባ ፖሊስ በእስር ላይ የነበሩ የወላይታ ድቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አስታወቀ። በአዲስ አበባ ከተማ አስተዳደር ሰኔ 1 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስ እና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ካዋላቸው የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፕላሬ ፖሊስ ጣቢያ 245፣ ቦሌ ጉልጉላ 68፣ በየካ ክፍለ ከተማ 50 ልደታ ክፍለ ከተማ ሁለት መቶ አንድ የተጠረጠሩ የወላይታ ድቻ ደጋፊዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌዴራል ፖሊስ እና ከአዲስ አበባ ከተማ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ድቻ ደጋፊዎች ናቸው ከእስር የተፈቱት። የዞኑ ፖሊስ የኢትዮጵያ ፌዴራል ፖሊስ እና የአዲስ አበባ ፖሊስ የድቻ ደጋፊዎች በከተማ ውስጥ በተለያየ ቦታ ተንቀሳቅሰው የፈጠሩትን ያለመግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረበ መሆኑ ያስመሰግናል ብሏል። አሁን ላይ ሌሎች የተወሰኑ በወንጀል ድርጊት ተጠርጥረው ጉዳያቸው በፍርድ ቤት በፍርድ ሂደት ላይ የሚገኙ መኖራቸውም ተጠቁሟል። ዘገባው የቴክፋ ኢትዮጵያ ነው። የሙሉጌታ ከበደ ሥርዐተ ቀብር ተፈጸመ። የቀድሞው የኢትዮጵያ ብሔራዊ ቡድንና ቅዱስ ጊዮርጊስ ድንቅ አጥቂ በመሆን የሚታወቀው ሙሉጌታ ከበደ ሥርዓተ ቀብር ተፈጸመ። በአዲስ አበባ ስታዲየም የተጫዋቹ ቤተሰቦች፣ የኢትዮጵያ እግር ኳስ ፌዴሬሽን የስራ ኃላፊዎች፣ የቅዱስ ጊዮርጊስ ስፖርት ክለብ አመራሮችና ደጋፊዎች፣ የስፖርት ቤተሰቡና አድናቂዎቹ በተገኙበት የአስክሬን ሽኝት ስነስርዓት ዛሬ ረፋድ ላይ መካሄዱን የሀገር ውስጥ የዜና አውታሮች ዘግበዋል። ሥርዓተ ቀብሩም ኮልፌ በሚገኘው የሙስሊም መካነ መቃብር የስፖርት ቤተሰቡና አድናቂዎቹ በተገኙበት ተፈጽሟል። ሙሉጌታ ከበደ ባደረበት ህመም በሕክምና ሲረዳ ቆይቶ በትላንትናው ዕለት ከዚህ ዓለም በሞት መለየቱ ይታወሳል። ምንጊዜም ሚዲያ ለቤተሰቦቹ ወዳጅ፣ ዘመዶቹ አድናቂዎቹና ለመላው የስፖርት ቤተሰብ መጽናናትን ይመኛል። የኢትዮጵያ ጤና ሚኒስቴር ኤምፖክስ በሽታን በተመለከተ ትላንት ያቀረበውን ወቅታዊ ማብራሪያ ቀጥለን እናቀርብላችኋለን። የኢምፖክስ በሽታ ከሐምሌ 2016 ዓም ጀምሮ የአህጉርና የዓለም አቀፍ የህብረተሰብ ጤና አደጋ ስጋት እንደሆነ መታወጁ ይታወቃል። በሀገራችንም በሽታውን ለመከላከልና አስፈላጊውን ምላሽ ለመስጠት የቅድመ ዝግጅት ሲደረግ የቆየ ሲሆን የመጀመሪያው የኤምፖክስ ታማሚ ግንቦት 16 2017 በኦሮሚያ ክልል ሞያሌ ከተማ መገኘቱ ይታወሳል። እስከ ዛሬ ሰኔ 4 2017 ዓመተ ምህረት ድረስ 102 ለሚሆኑ የላብራቶሪ ምርመራዎች የተደረገ ሲሆን በበሽታው የተያዙ ታማሚዎች ቁጥር 18 መድረሱ ሲረጋገጥ፣ በበሽታው ከተያዙ ታማሚዎች መካከል የአንድ ወር ሕፃን ሕይወት አልፏል። እስካሁን በበሽታው ከተያዙ 18 ሰዎች አምስቱ ሙሉ በሙሉ ማመገገም ችለዋል።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 ይህንን ወረርሽኝ በአጭር ጊዜ ለመቆጣጠር እና የህብረተሰባችንን ጤና ለመጠበቅ የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋ ማስተባበሪያ ማዕከል ከክልል ጤና ቢሮዎች ከክልል የህብረተሰብ ጤና ኢንስቲትዩቶች እንዲሁም ከተለያዩ ባለድርሻ አካላት ጋር በመሆን የተቀናጀ የቅኝት የመከላከል እና ምላሽ ስራዎችን እያከናወነ ይገኛል። ለአብነትም በሽታው ድንበር ተሻጋሪ እንደመሆኑ መጠን ከጎረቤት ሀገራት ጋር በቅንጅት መስራት በዓለም አቀፍ መውጫና መግቢያ በሮች ጠንካራ የቅኝት ስርዓት መዘርጋት፣ እንዲሁም በማህበረሰብ ውስጥ ከሌሎች የጤና ስራዎች እና ከፖሊዮ የክትባት ዘመቻ ጋር የተቀናጀ ልየታ ማድረግ፣ በኤምፖክስ የሚጠረጠሩ ወይንም ከታማሚዎች ጋር ንክኪ ያላቸውን ሰዎች መለየት እና መመርመር፣ እንዲሁም ከሁሉም ክልሎች ስለ ኤምፖክስ የሚወጡ ሪፖርቶችን በማናበብ መቀናጀት የተወሰኑት ናቸው። በተጨማሪም በሽታው በተከሰተባቸው ክልሎች የተደራጁ የለይቶ ማከሚያ ማዕከላትን በማቋቋም ለታማሚዎች ሕክምና እየተሰጠ ሲሆን በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ለባለሙያዎች ስልጠና መስጠትና የሚያስፈልጉ የህክምና ግብአቶች የማሟላት እንዲሁም ለወደፊትም የግብአቶች እጥረት እንዳያጋጥም ዝግጅቶች እየተደረጉ ነው። ለዚህ በሽታ አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኝነት ይጠቀሳሉ። በመሆኑም ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት የሚከተሉትን የጥንቃቄ መልእክቶች በማወቅና በመተግበር የበኩሉን ኃላፊነት እንዲወጣ እናሳስባለን። ከጤና ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚተላለፉ ወቅታዊ መረጃዎችን እና የጥንቃቄ መልእክቶችን መከታተል እና መተግበር፣ ለበሽታው ተጋላጭ የሆኑ እና በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖረንን ንክኪ ወይም የግብረ ስጋ ግንኙነት፣ የሰውነት ንክኪ፣ መሳሳም፣ መጨባበጥ ማስቀረት እና ጥንቃቄ ማድረግ። ለበሽታው ተጋላጭ የሆኑና በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖረንን ንክኪ፣ የግብረ ስጋ ግንኙነት፣ የሰውነት ንክኪ፣ መሳሳም፣ መጨባበጥ ማስቀረት እና ጥንቃቄ ማድረግ። የበሽታው ምልክቶች እንደ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የእጢዎች ማበጥ፣ ለመተንፈስ መቸገር እና የቆዳ ላይ ሽፍታ ሲያሳዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የሕክምና እርዳታ ማግኘት። የበሽታው ምልክቶች የታየበት ሰው ካጋጠሙት ማስክ ማድረግ ወይም ርቀትን መጠበቅና ወደ ጤና ተቋም ቶሎ እንዲሄዱ ማገዝ። በበሽታው ከተያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ ከታመመ ሰው ጋር ቁሶችን አለመጋራት፣ ከበሽታው ታማሚዎች ወይም ከሰውነት ወይም ቁስል ፈሳሽ ጋር የተነካኩ ቦታዎችንና ቁሶችን በአግባቡ ማጽዳት። ከዚህ በተጨማሪ የውጭ ሀገር የጉዞ ታሪክ ያለው እና ከላይ የተጠቀሱትን ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ83 35 እና 952 ነፃ የስልክ መስመሮች ጥቆማ እንዲሰጡ እናሳውቃለን። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።